እንዴነ፣ እግዚአብሔር ይመስገን። ሰላም፣ ስምህን እስቲ አስተዋውቀን። ቅዱስ ሙሉጌታ እባላለሁ። ቅዱስ፣ ቅዱስ ሙሉጌታ ከዚሁ ከአዳማ። ከዚሁ ካዳማ። የማን ልዘፍ ልመጣ? የጋሽ ማሙድን ይኑርበት። ኧረ እባክህ ይኑርበት። እስቲ በደንብ እራሴን ዝቅ አድርጌ ከሰው ጋር እንድስማማበት እስኪያንቺም ባሳብ ደግፊኝ አግዥኝ፣ ተይ ልኑርበት እራሴን ዝቅ አድርጌ ከሰው ጋር እንድስማማበት እስኪያንቺም ባሳብ ደግፊኝ አግዥኝ፣ ተይ ልኑርበት ልኑርበት አሃሃሃሃ ልኑርበት ልኑርበት አሃ እስቲ ልክረምበት ባክሽ ልረፍበት በፍቅር ጎዳና በረዥሙ መንገድ በረዥሙ መንገድ የኒያሳ ብቻውን ቢጓዝ ቢረማመድ ቢጓዝ ቢረማመድ የመውደድ ወሰኑ ሩቅ ነው ዳርቻው እሩቅ ነው ዳርቻው አይገፋውም ዘልቆ የኔ አሳብ ለብቻው የኔ ሀሳብ ለብቻው በፍቅር ጎኔን ሳታጪ ገለል እያልሻት ታበሳጪኝ። ይልቅ ኩርፊያውን ትተሽ ተደስተሽ ሰላሙን ስጪኝ። አንቺ ሰው በፍቅርሽ መጀን እስኪ ናርገው እንደሚበጀን ፍቅር ፋናው ጨልሞ እንዲያው ከሮ ኋላ እንዳይቆጨን ኩርፍታን እያባባሲው ፍቅርሽን እያሳነሲው ተይልቤን ሰላማትን ሽው ፍቅራችን ሕብረት ጠፍቶበት አይተስፋዋ ይጨልምበት አሃ ተይልኑርበት አሃ ተይልኑርበት እባክሽ ተይልኑርበት አግዢን ተይል ትተይ ተይልኑርበት እባክሽ ተይልኑርበት ልኑርበት አግዢኝ ተይልኑርበት። ቅዱስ የምትሰራበት አጋጣሚ አለ፣ እንደ ስራ አድገህ ይዘሃል፣ አሁን እየሰራህ ነው? ሁሌ በቲም እንሰራለን እንጂ በቲም እንሰራለን። ድምጽህ ቆንጆ ስለሆነ ጥሩ ነገር ሁሌ የማቅረብ እና ነገ ደግሞ ከዚህ የበለጠ የመስፈን እድሉ ግዴታ፣ በልምምድ አደል የሚመጣው። ለዛ ኔ የጠየቅኩህ ረዘብ አድርጎ እንኳን አይወጣም። ልክ እንትን ነው። አሪፍ ነህ፣ አሪፍ ነው። እኔ ተመችቶኛል። ግን ምን ልበልህ በአላህ እንትን ነው። ልክ መጨረሻ መጨረሻዎቹ ላይ ትንሽ ትንሽ ትንሽ ትንሽ ርፍ ታደረጋቸዋል ልኪዎቹ እነሱ ደግሞ ከተለያየ ነገር ሊመጡ ይችላሉ። አሁን ስታይን ፍራቻ ይኖራል፣ አለመረጋጋት ይኖራል። እሱን እንረዳለን። እሺ፣ የተፈጥሮ ድምጽህ ግን በጣም ነው የሚያምረው። ደስ ያለኝ ነገር ልንገርህ፣ ሙዚቃ ውስጥ ገብተህ ስትሰራ ነው ደስ የሚለው፣ ውስጡ ገብተህ ስትሰራ። አንተ አሁን ከሌሎቹ ላይ የማየው ትንሽ ፍራቻ አለ፣ እሱ አንተ ጋር የለም። በርታ። አሜና የሚያሉትን ነገር በደንብ ቤትም ስትገባ እየሰማ ለምን ወደፊት ትልቅ ውድድሮች ሊኖሩ ይችላሉ። እንግዲህ ውጤቱም በኋላ እንትን እንዳለን መልካም።